ሕይወት አንዳንድ የእድል ናት የሚባለው ጉዳይ እውነት መሆኑን አሁን ላይ የተቀበሉት መጣው አንዳንዶች ምናልባት እድሜ ልካቸውን ሰርተው የማያገኙት ገቢ ሌሎቹ በአንድ ወር አለፍ ሲልም በአንድ ቀን ሲያፍሱት ይስተዋላሉ። ከአሜሪካ ወደ ኢትዮጵያ የመጣችው አራተኛ እንቁ ጋዜጠኛ ወደ ኢቤስ ለመቀላቀል ምን ያክል ተከፈላት? በሀገራችን አስገራሚና መነጋገሪያ የሆነው የኢቤስ ጋዜጠኞች ደሞዝ ምን ያክል ነው? ፕሮግራማችን ምንም እንኳን ቤስ ቴሌቪዥን ላይ የሚሰሩ እንቁ ጋዜጠኞች ሊታመን የማይችል ደሞዝ ላይ ትኩረት የሚያደርግ ቢሆንም በዚሁ አጋጣሚ ስለ ሀገሬ ደፋ ቀና የሚሉ ነገር ግን ትኩረት የተነፈጋቸው የሚመስሉ የማህበረሰብ ክፍሎችን ጉዳይ ሳልናገር ባልፍ ፀፀቱ ስለማይለቀኝ ከወደ በኋላ ያማወራችሁ ይሆናል። ዘውትር ደሳላይ በኢቤስ ከሚሰሩ ባለብዙ ሙያ ካላቸው ሰዎች ውስጥ ይታወቃል። ከነዚህ ውስጥ በፕሮግራም ዝግጅት፣ በትርጉም ስራና በጋዜጠኝነት በስፋት ይታወቃል። ወጣ ባለ ባህሪውና በዳንሱ ተመልካቾችን እያስደመመ የሚገኘው ታዋቂው ጋዜጠኛ በበርካታ የማህበረሰብ ክፍሎች ዘንድ እውቅናና ተወዳጅነትን አግኝቷል። ይበልጥ ተወዳጅነትን የተጎናጸፈው በማን ያሸንፋል የሚለው ፕሮግራም መሆኑ አይዘነጋም። ከተለያዩ ጥቅማጥቅሞች ውጭ በወር 250 ሺህ ብር የኢትዮጵያን ብር ወደ አካውንቱ ገቢ ይደረግላታል በሀገራችን ኢትዮጵያ ውስጥ ከአየር መንገድ በመቀጠል ስመጥር የሆነው ኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬዎት ታምሩ የታላቁ ተቋም ኢትዮ ቴሌኮም አስተዳዳሪ እንደመሆኑ መጠን ምን ያክል ብር ይከፈላታል ብላችሁ እንደምታስቡ ሐሳባችሁን እስኪያጋሩን፣ ፍሬዎት ለመንግስት ሰራተኞች ከሚሰጣቸው ወርሃዊ ድጋፎች ውጪ በአንድ ወር ብቻ 650 ሺህ ብር እንደሚሰጣት ተነግሯልም። አስቡት፣ ለአንድ ተቋም አስተዳዳሪ በአንድ ወር ብቻ 600 ሺህ ብር ፈሰስ ይደረግለታል። በዚህ አይነት በየቦታው እንደየስልጣን መንበራቸው አንዳንድ አመራሮችና አስተዳዳሪዎች ምን ያክል ገንዘብ ሊያገኙ እንደሚችሉና የአገሪቱ ገበሬ መምህር፣ ነጋዴና ሊስትሮ ሰርቶ ወይም ደግሞ ጫማ ጠርገው እንኳን ሳይቀር የሚከፍሉት ግብር በአብዛኛው የተጋፈሰስ እንደሚደረግ ለማየት ብዙም አስቸጋሪ ጉዳይ አይሆንም። አስቡት 600 ሺ ብር ለአንድ ሰው በወር ብቻ። አንዳንዱ መምህራን ደግሞ ከአመት እስከ አመት ድረስ ሰርተው 90 ሺ ብር እንኳን የሚደርስ ገንዘብ ሲያገኙ አይስተዋልም። በሁለተኛ ደረጃ ላይ የሚጠቀሰው ሰለሞን ሙሉጌታ በኢቤስ ቴሌቪዥን ላይ ቲች ዊ ሰሎሞን በሚል ከአስርት ዓመታቶች በማያንስ ጊዜ ይሰራ የነበረው በዚህ ፕሮግራም የሀገሪቱን ጠቅላይ ሚኒስቴር ዶክተር አብ ማብራሪያ መድን በማቅረቡ በኢትዮጵያ በርካታ ቁጥር ያላቸው ከፍተኛ ደሞዝ ተከፋይ የመንግስት ሰራተኞች ተደምረው ሊያገኙት የማይችሉትን ገንዘብ በአንድ ወር ብቻ ወደ ካዝናው እንዲያስገባ እድል ተመቻችቶለታል። በሶሻል ሚዲያ ላይ ከፍተኛ ቁጥር ያለው ተከታይ ማፍራት የቻለው ወጣቱ የራሱ የሆነ የቴክኖሎጂ ማበልጸጊያ ሲኖረው 188 ሲ ብሎ እንዳይሳየመው ተነግሯል። በዚህም በአመት ብቻ 15 ሚሊዮን 680 ሺ ብር አካባቢ ወደ ወር ሲሰላ በአንድ ወር ብቻ 1.3 ሚሊዮን ብር ያገኛል። ሶሎሞን ከሚሰራው ስራ አኳያ ይህንን ያክል ገንዘብ ይገባል ብላችሁ ታስባላችሁ? ሀሳባችሁን ኮመንት ሴክሽን ላይ አጋሩን። አሁን ደግሞ ወደ ተዋናዮች ፊታችን ስናዞር ከአርት በጣም ብዙ ከመልፋት ባሻገር የሚገኘው ጥቅም እዚህ ግባ የሚባል እንዳልሆነ እና ተዋናዮች ወደ ትወናው ዓለም የሚተቀላቀሉት ለሙያው ካላቸው ፍቅር እንደሆነ ሲናገሩ ይስተዋላሉ። ታዲያ አሁን ላይ ድሮ ከሚናገሩት ፍጹም የራቀ ጉዳይ መሆኑን ሁለት አርቲስቶችን እንደ ምሳሌ በማንሳት ለማስረዳት እንሞክራለን። አንደኛ ሄኖክ ወንድሙ እንደ ህዳር ከርቤ እና ጳጉሜ ሰባት ከሰራቸው ፊልሞች ውስጥ ይጠቀሳሉ። አርቲስቱ በግሩም ኤርሚያስ ምክንያት ወደ ፊልም ኢንዳስትሪው እንደተቀላቀለና ተቀላቀለና ከዛ በኋላ እውቅና ስላገኘ በጣም በርካታ ቁጥር ያላቸው ፊልም በመስራቱ በአንድ ፊልም ብቻ እስከ 700 ሺህ ብር ክፍያ እንደሚጠይቅ የቅር ጓደኞቹ ሲናገሩ ይስተዋላሉ። እጅግ በጣም የሚያስገርመው ሄኖክ አሁን ላይ ከተዋናይነቱ ባሻገር የራሱን ፊልም ፕሮዲዩስ የማድረግ አቅም ላይ የደረሰ ተወዳጅና ሀብታማ አርቲስት መሆን ይችሏል። ለምሳሌ ያክል በአንድ ፊልም 700 ሺህ ድረስ እንደሚከፈለው ተና እንጂ አንድ ፊልም ላይ ለመተወን እስከ አንድ ሚሊዮን ብር እንደሚከፈለው የተጠቀምናቸው የመረጃ ምንጮቻችን ያወሳሉ። ግሩም ኤርሚያስ። ግሩም ኤርሚያስ የተመረጡ ፊልሞች ላይ ብቻ የሚተውነው ግሩም ኤርሚያስ በአገራችን ፊልም ኢንዳስትሪ ውስጥ እጅግ ከፍተኛ ተከፋይ እንደሆነ ይነገራል። በጣም በሚያስገርም መልኩ በአንድ ፊልም ብቻ ከ750 ሺህ ብር እስከ 1.1 ሚሊዮን ብር እንደሚከፈለው በአንድ አጋጣሚ ተናግሮ ነበርም። አሁን ላይ የወድን በኢቢኤስ ፕሮግራም አዘጋጆች እና ቅዳሜ ከሰዓት ፕሮግራም አዘጋጅ የሆኑትን ጋዜጠኞች እና አርቲስቶችን በርካታ ብር በመክፈል ወደ ራሱ ተቋም የወሰደው አባይ ቲቪ አሁን ላይ በጣም ብዙ ብር ፈሰስ ስለሚያደርግበትና ምን ያክል እንደሆነ መረጃዎች እናጋራችሁ። አርቲስት ዳዊት አባተ ዳዊት ምንም እንኳን ቀርን ባሉ አመታቶች በፊልም ኢንዳስትሪ ውስጥ በመተወን የሚታወቅ ቢሆንም አሁን ላይ በአባይ ቴሌቪዥን ላይ ማን ይቀነሱ የሚል ፕሮግራም ቀርጾ በማቅረብ ባንድ ወር ብቻ ጥቅማጥቅሞችን ሳይጨምር ከ250 ሺህ ብር በላይ ክፍያ ይበረከትለታል። አሁን ላይ በሚያቀርበው መላው ህብረሰቡን አወዛጋቢ የሆነና ፕሮግራሙ በርከት ያሉ ትችቶችን የሚያስተናግድበት ምክንያት የሚቀርቡበት ሰዎች እንዴት እስከዛ ድረስ የሚጠይቁ ጥያቄዎችን አይመልሱም የሚል እንደሆነና ወንተ ብሎ ነው እንደዛ የሚሉ የሚል ትችትን እያስተናገደ ይገኛልም። ያም ሆነ ይህ ግን አርቲስቱ በዚህ ፕሮግራም ላይ ዳጎስ ያለ ገንዘብ አፈስ እንደሚያደርግ ይነገራል። ትዕግስት ግርማ በአባይ ቲቪ ሰከላ ሾው ላይ አቅራቢ በመሆን የምናቃት አርቲስት ትዕግስት ግርማ በዚህ ፕሮግራም አብዛኛውን ጊዜ አርቲስቶችና አለፍ ሲል ደግሞ አንዳንድ ቲክቶክሮችን ስታቀርብ ትታያለችም። አርቲስቷ የምታቀርበው ፕሮግራም አሁን ላይ በበርካታ ሰዎች ላይ ተወዳጅነትን እያተረፈ እየመጣ ያለ ፕሮግራም ከሆኑ ባሻገር አባይ ቲቪ ለራሱ በዚህ ፕሮግራም ምክንያት በርካታ ያለው ቁጥር ተመልካች እንዲያፈራ አድርጎታል። የዛሬው ፕሮግራማችን ትኩረት የሚያደርገው አርቲስቶቻችንና ጋዜጠኞቻችን በሚያገኙት ገቢ እንደመሆኑ መጠን አርቲስቷ በወር የምታገኘው የተጣራ 200 ሺህ ብር መሆኑን በአንድ አጋጣሚ ተናግራለች። በጣም የሚያስገርመው ፕሮግራማም በወር አራት ጊዜ ብቻ የሚተላለፍ ሲሆን የምታገኘው ገንዘብ ስናካፍለው በአንድ ፕሮግራም ብቻም 50 ሺህ ብር እንደሚከፍላት ማወቅ ይቻላል። አብዛኛው የኢትዮጵያ የማህበረሰብ ክፍል ተወዳጅ የሆነው ኢቢኤስ ቴሌቪዥን ስንመለስ ነፃነት ወርቅን እናገኛለን። መነሻውን በቲያትር ያደርገውና ከተወሰኑ ጊዜ በኋላ ባለው የትወና ብቃቱ ወደ ፊልም ኢንዳስትሪ በመቀላቀል ሁላችንን ያስደመመን ጥበብ ገና ከነፃነቱ ጀምሮ የጠራችው ነፃነት በኢቢኤስ ቲቪ ላይ የቤተሰብ ጨዋታ ላይ ሆስ በማድረግ የሚታወቅ የነበረ ሲሆን በዚህ ፕሮግራም ብቻ በአንድ ወር 700 ሺህ ብር ወደ ካዝና ያስገባልን። ነፃነት ለተለያዩ ካምፓኒዎች ብራንድ አምባሳደር በመሆን በበርካታ የማስታወቂያ ስራዎችና አለፍ ሲልም የፊልም ኢንዱስትሪ ውስጥ ዘመ በማይሽረው የትወና ብቃቱ ምን ያክል በወር ሊያገኝ እንደሚችል መገመቱ አስቸጋሪ አይሆንም። እንዴናችሁልኝ የእረፍት ቀናችሁ እንዴት እያለፈ ነው? ይሄ የቃጠሎ ፍልሚያ ነው። ሰዎች መጥተው ንድድ ቅጥል ወያ የሚሉበት አርቲስት ዳንኤል በኤቢስ ቴሌቪዥን ከሚሰሩት ውስጥ በቀዳሚነት ደረጃ ይጠቅሳልም። በአንድ ወር ውስጥ ጥቅማ ጥቅም ሳይጨምር ሁለት መቶ ሺ ብር ወደ አካውንቱ ፈሰሲ ሲደረግለታልም። ከአስፋው ጋር የነበራቸው ጥምረት የሚገርምና በህዝብ ዘንድ ተወዳጅ የነበረ እንደነበር አይረሳም። የጫት ሱስ የነበረበት አርቲስቱ አሁን ላይ ከሱሱ ተላቆ ስራው ላይ ትኩረት አድርጎ እየሰራ እንደሚገኝም ተናግሯልም። የቃጠሎ ፊልማ የተሰኘው ፕሮግራሙ ታላላቅ ታዋቂ አርቲስቶች በማቅረብ የህዝብ ትኩረት ትንኩረትን ከሳብና መዝናኛ ከሆነ በርካታ ጊዜያትን አስቆጥሯልም። ከሚያገኘው የተለያዩ ገንዘብ ምንጮችና በግሉ ከሚሰራው ስራዎቹ ከሚያገኘው ገንዘብ ውጭ በአንድ አመት ሶስት ሚሊዮን ብር ከተቋሙ ብቻ ያገኛልም። ውድ የጃኬት ዩ ቤተሰቦች ከእነዚህ ሁሉ አርቲስቶች የማን ክፍያ ከሚገባው መጠን በላይ እንደሆነ ሀሳባችሁንም አጋሩን። እያል ከጃኬት ዩ ለዛሬ ያዘጋጀንላቸው መረጃ የሚመስል ነበር። በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ለጃኬት ዩ አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳትረሱ